የሞባይል ጌም በልጆች ጤና ላይ ያለው ተጽዕኖ ምንድን ነው? በክፍል አንድ የሞባይል ጌም በልጆች ላይ ሱስ ማስያዝ አቅሙ፣ በአንጎል እድገት ወይም ብሬን ዲቨሎፕመንት፣ በአእምሮ ጤና ላይ የሚያሳድረውን ተጽዕኖ አይከናል። በክፍል ሁለት በአካላዊ ጤና ላይ የሚያስከትለውን ጉዳት እናያለን። በመጨረሻ ወላጆች ምን ማድረግ አለባቸው የሚሉ ጉዳዮችን በጥልቀት እንመለከታለን። እንኳን ወደ ጤና ቻናል በሰላም መጣችሁ። በዚህ ቻናል ስለ ጤና ተመረጡ ርዕሰ ጉዳዮችን በጥናት በማስደገፍ መረጃ መስጠት ዋነኛ ዓላማችን ነው። ሰብስክራይብ በማድረግ ከዚህ የተሻለ እንድንሰራ ያበረታቱን። የሞባይል ጌም በልጆች አካላዊ ጤና ላይ የሚያስከትለው ተጽዕኖ ምንድነው? ስለ አካላዊ ጤንነት የተወሰኑትን እንነጋገር። በቃም ብዙ የሞባይል ጨዋታዎች ከሚከተሉ ችግሮች ጋር የተያዙ ናቸው፦ ከመጠን ያለፈ ውፍረት፣ የአንገትና የጀርባ ህመም፣ የአይን እይታ ችግሮች። እንደ ዓለም ጤና ድርጅት መረጃ እድሜያቸው ከ5 17 ዓመት የሆኑ ልጆች ጤናማ አካላዊ እድገት እንዲኖራቸው በየቀን ከሁለት ሰዓት ያላነሰ የመዝናኛ ጊዜና ቢያንስ ስልሳ ደቂቃ የአካል ብቃት እንቅስቃሴ ማድረግ አለባቸው በማለት ይዘረዘራል። ነገር ግን የሞባይል ጌሞች ወይም ጨዋታዎች ልጆች እንዳይንቀሳቀሱ ከፍተኛ የሆነ አስተዋጽኦ አላቸው። ይህም ለልብ ህመም ለስኳር በሽታ በተለይ ታይፕ ቱዲኤም እና ያልተስተካከለ አካላዊ ቅርጽ ከጋላችነት እንዲጨምር ከፍተኛ አስተዋጽኦ አላቸው። የሞባይል ጌም አዎንታዊ ጎኑ ምንድን ነው? አንዳንድ ጨዋታዎች የማስታወስ ችሎታን ፈጠራና ችግር የመፍታት ችሎታን ያሻሽላሉ። በተለይ የእንቆቅልሽ ጨዋታዎች ወይም ፐዝል ጨዋታዎች፣ ትምህርታዊ መተግበሪያዎች በ2021 ስተዲ ኔቸር ላይ የተደረገ ቅናት እንደሚያሳየው የስትራቴጂ ወይም ስልታዊ ጨዋታዎች እድሜያቸው ከ8-12 የሆኑ ልጆች ላይ የግንዛቤ መለወጥ አቅም እንደሚያሻሽሉ አረጋግጠዋል። ለምሳሌ ዶዋሊንጎ፣ ኤቢሲዲ ቶካላ የመሳሰሉ ጨዋታዎች ልጆች የማስታወስ አቅማቸውን ከፍ እንዲል እንደሚያደርጉ ጥናቶች ያመለክታሉ። ወላጆች ምን ማድረግ አለባቸው? ስለዚህ ልጆ የጌም ጨዋታዎች አፍቃሪ ከሆነ ጨዋታዎችን ሙሉ በሙሉ ሳያስተነካክሉ የልጁን ጤና እንዴት ማስተካከልና እና ከሱስ ማውጣት ይቻላል? አንደኛ ልጆች ለምን ከጌም ጨዋታ ጋር እንደሚታበቁ ይረጉ። መጀመሪያ ይህን ይረዱ። የሞባይል ጨዋታ ሱስ ለማስያዝ የተነደፉ ናቸው። ብልጭ ድርግም የሚሉ እና ደማቅ ቀለሞች፣ ሽልማቶችና ፈጣን ድሎች የዶፓሚን ምላሽን ስለሚያስተካክሉ የልጆች አእምሮ ደስተኛ የሆነ ስለዚህ ይህም ወደ ሱስ ይጋብዛቸዋል። በተለይም በማደግ ላይ ያሉ የህፃናት አእምሮ ከፍተኛ የሆነ ተጽዕኖ አለው። ስለዚህ ጌም መጫወት መጥፎ ልጅ መሆን አይደለም። ይህ የአንጎል ኬሚስትሪ ጉዳይ ነው። ይህን ማወቅ በቅቃት ሳይሆን በጥበብ ምላሽ እንድንሰጥ ወይም እንድናስተካክል ይረዳናል። ማለት ሁለተኛ፣ ግልጽና ወጥ የሆኑ ደንቦችን ማዘጋጀት የስክሪን ጊዜ ገደቦችን ይፍጠሩ። በእነሱ ላይ ጥብቅ ያለ ክትትል ያድርጉ፣ ፓረንታል ኮንትሮል መተግበሪያዎችን መጠቀም። ለምሳሌ ቤት ስራ ወይም የቤት ውስጥ ስራዎችን ከተከናወኑ በኋላ ለ30 ደቂቃ እንዲጫወቅ። ወጥነት ቁልፍ ነው። ደንቦችን በየቀኑ ከተቀያየሩ ልጆች ገደቦችን ለመተላለፍ ይሞቃል። ስለዚህ ወጥነት ያለው ህግና ደንብ በማውጣት በዛን ተዳደሩ እንዲመሩ ማድረግ ከፍተኛ የሆነ ጥቅም አለ። ሶስተኛ አሳታፊ አማራጮችን ማቅረብ ስልኩን ብቻ ይውሰዱ። አስደሳች አማራጮችን ማቅረብ ያስፈልጋል። ስፖርት፣ ንባብ፣ ወይም ከቤቱ ጨዋታዎችን ጨዋታዎች ከእነርሱ ጋር አብሮ መሳተፍ ከስክሪን ጨዋታዎች ውጭ ላሉ ጉዳዮች ቤተሰብ የእነርሱ አራያ መሆን ያስፈልጋል። አራተኛ ከስልክ ነፃ የሆኑ ዞኖችን ይጠሩ። ከስልክ ብቻ ሳይሆን ከቴክኖሎጂ ነፃ የሆኑ ዞኖችን በመፍጠር ለምሳሌ በመመገቢያ ጊዜ፣ የመኝታ ክፍሎች፣ ቤት ውስጥ በምናሳልፍበት ጊዜ ምንም አይነት ቴክኖሎጂ አለመጠቀም። እነዚህ ትናንሽ ልማዶች ጤናማ ልማዶች እንዲዳብሩ ከፍተኛ አስተዋጽኦ አላቸው። እንደነዚህ አይነት ተከታታይ ያሉ ልማዶች ማድረግ ልጆች ላይ ከፍተኛ የሆነ አስተዋጽኦ እንዳለው አረጋግጠውልን ልጆች ከስክሪን እይታ ውጭ በየቀኑ የሚያሳልፉባቸውን ቦታዎች መምረጥና በዚያ እንዲያሳልፉ ግፊት ማድረግ ያስፈልጋል። አምስተኛ፣ አርአያ ሁን። ልጆች የሚያዩትን ይገለብጣሉ። ሁልጊዜ በስልኮ ላይ ከሆኑ እነርሱ መሆን ይፈልጋሉ። አራያ በመሆን ልጆች ከዛ እንዲርቁ ማድረግ ይቻላል። ስድስተኛ የዲጂታል ግንዛቤን ያስተምሩ። ጨዋታዎች እንዴት እንደተዘጋጁ ከልጆ ጋር ይነጋገሩ። ለምን መከልከል እንዳስፈለገ በደንብ አስተምሯቸው። በአክብሮ ይዟቸው። ሁሉን ነገር በቀላሉ መረዳት የሚችሉና መለወጥ የሚችሉ ናቸው። ስለዚህ ልጁን ስለ ዲጂታል ግንዛቤ በመፍጠር የዲጂታል ጉዳት በማሳየት መጠበቅና ከሱስ ማውጣት ይቻላል። ቀላል አይደለም ነገር ግን ይቻላል። በትዕግስት ወጥነትና ፍቅር ልጆን ከስክሪኖች ጋር ጤናማ ግንኙነት እንዲገነባ መርዳት ይቻላል። ስለዚህ ስልኮን ለልጆ ሲሰጡ ይህን ያስታውሱ። ለልጆች የሰጡት መዝናናትን ብቻ አይደለም፣ የወደፊት ጊዜያቸውንና ሕይወታቸውን እየቀረጻችሁ እንደሆነ አስታውሱ። በስልኮ የልጆን ጤና እንዳያበላሹ ይጠንቀቁ። የዛሬ መረጃችን ይህን ይመስላል። ከወደዱት ላይክ፣ ኮሜንት ሸር በማድረግ ቤተሰብ ይሁኑ። ስለተከታተሉን እጅግ አርብ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።